ቁም ነገርኛነትህ ስትሞት ነው የሚታያቸው እንዴት ውብ እንደነበር እያሽ ሆነ ያለቅሱልሃል ልክ ስትሞት ጠብቀው በህይወት እያለ ቼክ አያደርጉም ነው ምል ማያውቁ ሰዎች ተሰብስበው ይቀብረዋል ለመቅበር ዋናው ፖይንቱ እኮ መቅበሩ አይደለም በህይወት እያለ ስትቸገር እገዛቸው ሲያስፈልግ በዛ ሳደርሰውልሃል ወይ የሚለው ነገር ነው ብዙ ሰው ይጨነቃል ስለ ሰው። ይህን ነገር ላድርግ ሰው ምን ይለኛል? ምን ይልሃል? ሰው ባይዘ ሰው ሲሞት መለቀስ የለበትም ብዬ አስባለሁ? አንዳንድ ጊዜ ማለት ነው ያው፣ አንዳንድ ጊዜ ሰው በህይወት ያለን ሰው አጠገብ ያለ ሰው ሲለየው የሚያስለቅስበት ሞሜንት ሊፈጠር ይችላል። በራሱ በቃ ያ ሰው የለም ከዛ በኋላ ያለቅሳል ግን። ለቅሶ እራሱ መቅረት ያለበት በቃ ባህል ነው ብዬ አስባለሁ። ሰው በህይወት እያለ ነው ፍቅር መሰጠት ያለበት መሞገስ ያለበት። ከሞተ በኋላ ምን ያደርግለታል? ከሞተ በኋላ የሚታረደው ነገር የሚደረገው ነገር በጣም እዛ ጋር የሚመጣን ገዝቶችን ምናምን በጥሩ ሁኔታ ማስተናገዱ ምናምን ፖይንት ለስ ነው ብዬ አስባለሁ። አንተ ያ የምትጨነቅለት ሰው እንደዛ ምን ላርግ፣ እንደዚህ ባረግ በጣም ይውርድ ይሆን እንጂ ከስራ አንስቶ ማለት ነው። ስራ ማለት አሁን ለምሳሌ አንተ ራስህ ልትረዳበት የምትችልበት ነገር ሊሆን ይችላል። ቤተሰቦችህን፣ ክፍተትህን፣ አንተ ጋር ያለውን ቀዳዳ የምታውቀው አንተ ነህ፣ ማንም አያውቅም ስለዛ ነገር። ግን ያን ቀዳዳ ለመሙላት በምታደርገው ሂደት ውስጥ ሰውን እንዴት ነው ማስደስተው በለማሰብ የለብህም በጅምሩ። ሰው ምን ይለኛል ብለም ማሰብ የለብም። ዓለማችን ላይ ሰው ምን ይለኛል ብለው ማለት ይሉኝታ የለባቸው ሰዎች ናቸው። በሀብቱም ደረጃ በተለያየ ሰክሰስ ሰክሰስፉል ያሉ ሰዎች የራሳቸውን ድሪም አቺቭ ያደረጉ ምናምን ሰዎችን ብትመለከት እንደዚህ አይነት ሰዎች ናቸው። በሳምንት አያስታውሱም፣ ይረሷል፣ ሁሉም ይረሱሃል። በሳምንት ይጫወታሉ፣ ይሳሳቃሉ ከሞትክ በኋላ ነው የምልህ። በሳምንት ይረሷል፣ በቃ በጣም ካዘኑልህ ሳምንት ነው። በጣም ካዘኑልህ ማንም ነው የምልህ። የሆነ አንድ ወጣት ሲናገር የሰማሁት ነገር አንኮንዲሽናሊ ልትወድ ማንም ሊወድ አይችልም ከፈጣሪ በስተቀር ብሎ የሆነ ሀሳብ ላይ የራሱን ኦፒኒየን ሲያወራ ይወትና በጣም ትክክል ነው። ሁሉም ሰው በኮንዲሽን ነው የሚወድ ይናገር ምናል፣ እናትህ እንኳን በኮንዲሽን ነው የምትወድህ። ዳስ ዋይ አንተ ልጇ ስለሆንክ ነው የምትወድህ። አንተን በምትወድህ በዛ ፍቅር የምትወደው ሌላ ልጇን ነው እንጂ ሌላ ሰው ሊሆን አይችልም። ከዛ አንተ ጥፋት አጥፍተህ ኦር ሳምቲንግ የሆነ ነገር አድርገ ምናምን ምናምን ምናምን ብትመለስ እናት በቃ እናት ናትና ና ምናምን ትላለች። ልጇ ስለሆንክ ነው። ገብቶሃል። ዝም ብሎ አሁን ራንደም የሆነ ሰው ቢሆን ኖሮ ጥፋታ ጣ ይቅርብኝ ነው የምትለው ነው እናት እንኳን በኮንዲሽን ነው የምትወድ፣ ልጇ ስለሆንክ ለምን ትጨነቃለህ ስለ ሰው? በሶስት ቀን ላይ የሚረሳ ከሞትክ በኋላ በአራት ቀን ይረሳ የሚረሳ እንደ ሁልጊዜ ፀሐይ ትወጣለች፣ ጀንበር ትጠልቃለች። ሰው የዕለት ተዕለት ምግባሩን ያደርጋል፣ ስራ ይሄዳል። በጣም የሚወድ ዘመድ አጎት፣ ምናምን ሊቀብር ይመጣል። ከቀበረ በኋላ በጣም ፈታ ነው የሚለወቅ ይጫወታል፣ ይበላል፣ ይጠጣል። ስትሞት የምትጎዳው ወንድም እህቴ ምድር ላይ ሐዘኑ፣ ጦርነቱ፣ ደስታው ሁሉም ነገር ይቀጥላል። በአንተ መሞት ያዘኑ ሰዎች ሐዘናቸውን ረስተ ፈገግ ይላሉ። በቃ ምናልባትም ደግሞ ከአንተ የተሻለ ወዳጅ ሊያበሩ ሊሆን ይችላል። ከዛ በኋላ ባሉ በአንተ መሞት ማይቀጥለው የአንተ ታሪክ ብቻ ነው። ያንተ ታሪክ በቃ ያቆማል እዛ ጋር። ለመኖር ብቻ ታገል። ካለፍክ ምንም ምነህ ለመቆየት ብቻ ታገል፣ ሰርቫይቭ ለማድረግ ታገል። ሰው ምንም አይልህም። ኦ ሰርቫይቭ አድረገ በራሱ ነው የሚለው የሚገርም። ሀስል በማድረግ አምናለሁ ብዬ አለው። ቅድም ሲጀምር ሀስል የሚያደርጉት ሰዎች አዘይ እንደ ዘደይ የሚሳካላቸው ሰዎች ናቸው። መሀል ላይ መውደቅ መነሳት ይኖራል፣ መገፋት ይኖራል፣ በራስ ሰው መጎዳት በጣም ብዙ ብዙ ነገሮች ይኖራሉ ግን ለመኖር ብቻ ታገል ሰርቫይቭ ለማድረግ ታገል። ካለፍክ አለፍክ በቃ ነበረ ይባላል። ሰመኑ ላይ ይረሱታል። ያ ማን ነበር እንትናው ነው የሚሉ ካለፍክ። ምድር ላይ ሀስል የሚያደርጉ ሰዎች ባይ ዲፎልት የሆነ ቀን በቃ ይሳካላቸዋል። ሞደቀን አይቶታል፣ ቢያንስ በቃ የሆነ ነገር ይጥላል ብለው አስበዋል። ከዛ በኋላ መነሳትን ያውቁበታል እዚህ የጣላቸው ነገር ድጋሚ አይጥላቸውም። ግን ሰው ምን ይለኛል ብለህ ቁጭ ካልክ ይሄን ነገር ለማድረግ ሰው ምን ይለኛል ብለሽ ቁጭ ካልሽ ልክ አይደለም። አንድ ወዳጅ የነገረኝን ነገር የሆነ ስራ ያገኘውና፣ አለ ያን ስራ ለመስራት ማለት ስራው ከኔ ፕሮፌሽን ቤተሰቦች የመጀመሪያ ያላቸው ሰዎች ነበሩ። ከዛ በኋላ በሆነ በሆነ ነገር ሆኖ በቃ የሆነ ነገር በቃ የላቸውም። ድሮ ሀብት ነበራቸው፣ አሁን የለም ምናምን። ሶ ስራ ያስፈልገኛል ሰርቫይቭ ለማድረግ ከቤት ወጥቻለሁ አለ። ግን ያን ስራ ለመስራት የሰውን ፊድባክ ፈርቶ በጣም ጥሩ ኦፖርቹኒቲ ያለው ነገር እንዳስመለጠ ነገረኝና ና ለምንድን ነው ብዬ ስጠይቀው የነገረኝ ምክንያት ከዚህ እንደዚህ ቤተሰቦች እንደዚህ ነበሩ፣ አሁን ነው እንደዚህ የሆንኩት እና ይህን ነገር እንትን ለማለት ከበደኝ ብሎ አለኝ። በጣም ነው የወቀስኩት። አይ ልክ አይደለም አልኩት። አሁን በጣም ሪግሬት የሚያደርግበት ጉዳይ ነው ወይ ያን ነገር ለምድን ያልሰራት። ሲጀመር አላመነውም፣ በመጀመሪያ አላመነውም። እሱ በቃ የሆነ ሰዓት ላይ ሁሌ እኮ አንበሳ ተሆኖ አይቀጠልም፣ ሁ ሁሌ አንደኛ ተሆኖ አይቀጠልም። አለማችን ላይ ባለሀብት የሚባሉ ሰዎች ብትጠይቋቸው፣ በጣም የወደቁበት እኛ ማናቃቸው እኛ ምናውቃቸው ቲቪ ላይ መጥተው ስለሆነ ብራንድ ስላላቸው ብራንድ ሲያስተዋውቁ ምናምን ምናምን፣ ግን ስለወደቁበት ምናምን ያሳልፉትን ሀስል በጣም ማይታለፍ የሚመስል ነገር ቢነግሩ ለኛ ኦ የሚያስፈል ነገር ነው። ግን ሶሻል ሚዲያ በራሱ ሰው በቃ በሆነ ነገር ኢንስፓየር እንዲሆን አፕሪሽት እንዲሆን ኦ ይሄ ነገር ተብሎ እንዲታሰብ ስለሚፈለግ ሰው ውድቀቱን አያሳይም ዛጋ በጣም በቃ በጣም እንዴት ሲሪስ ኬታ ምታ ነው እንደዚህ እንደዚህ አይነት ላይፍ ላይ ምናም የምትሏት ልጅ በቃ ባይ ዲፎልት የሆነ ነገር አገኘች ወይ፣ ትንሽዬ ብር ኦር ጓደኛዋ ሰጠቻት። በዛ በቃ አንድ ቀን ከአንድ ቀንም የሆነች ሰዓት ከሰዓት የሚሆነች ደቂቃ ላይ በቃ በጣም ቪዲዮ አድረገች ምናም፣ ቆንጆ ነገር ምናም ምናም ነገር ከዛ በኋላ በቃ ወደ ላይፏ ትመለሳለች ምናምን ነው እና ሶሻል ሚዲያ የሚያሳየን ሲጀመር በጣም ጥሩ ነገር ስለሚያሳይን ነው። እኛ ማናቀው መሰበር ያለን አይመስለንም መውደቅ ያለን አይመስለንም ምናምና እና ሰው ምን ይለኛል ከሚለው አይዲዮሎጂ መውጣት አለብን ብዬ አስባለሁ። ሁላችንም ሴቶች፣ ወንዶች ይህን የምትሰሙት ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ቻው